ያለ እባክሽ ፍችኝ ተዋግቼ ልምጣ፣ በውጊያው ካልሞትኩኝ ሩሄ ካልወጣ ተመልሼ እዚሁ እራሴን አስራለሁ፣ እባክሽን እርጅኝ እለምንሻለሁ ባላት ጊዜ አዝና እስሩን ፈታችው፣ የሰዓድን ፈረስ በርቃንም ሰጠችው። ይሄ ፈረሰኛ ፊቱን ተጠማጥሞ፣ ያምርታቸው ገባ አንድ ባንድ ለቅሞ። በዚህ ጊዜ ሰአድ አይቶ ይህን ጀግና፣ አለ ይህ ሰው ማን ነው ንገሩ ባላስረው በእጄ ባልካባ መህጃል ነው። ደሞ የሚገርመው ፈረሱም የኔ ነው እያለ በዛ ሰው እንደተገረመ ትግሉ በረደና ጦርነቱ አቁመ። መህጃል በዚህ ጊዜ ወደ እስሩ ሂዶ እራሱን አሰረ ማንም ሳይለወዶ። ከዛ ሰዓድ አለ በርቃንም የሚዩልኝ፣ ያንን ሽፍንፍን ሰው ይዛችሁ አምጡልኝ። አለችው ለሰዓድ ሚስቱ በጣም ፈርታው፣ መህጃል እንደሆነ እሷ ከስር ፈርታው በዚህ ጊዜ ሰዓድ ይምጣ አለ ወደ እኔ አባ መህጃል መጣ፣ ተጫጭኖት ኔ አለ። በዛን ጊዜ ሰዓድ ተደስቶ ውጊያው እንዳኮራው ላያስረው ቃል ገብቶ መህጃልን ጠየቀው፣ በርቃ እንዴት ነበረች እሷ ላይ መጓጋት እንዴት እንደሚመች? አለቀነች አለሁ የሰ በመሆኗ ሲላቸው ውሰዳት አሉት። ተነሱና ማሊያ አለ፣ ዛሬ ላይገርፈው በጅራፍ አባበህ ጃል አለ ቆሜ ዝነት በራፍ ስጠጣ እስከ ዛሬ አንተ ስትገርፈኝ ነበር ኔ ወንጀል እየቀለለልኝ አንተ ላትገርፈኝ ቃል ከገባህማ እኔ የሚሆተውኩኝ ለመጠጥ ዜማ ማወደሴንም ተውኩ። መጠጥን መጠጣት አንተ ቃል ከገባ አላህን ላስደስት። ሀምር በዞረበት ፊቴንም ላላዞር ወሰንኩኝ ከልቤ ቃሌንም ላከብር። ሀምር በዞረበት ፊቴንም ላላዞር ወሰንኩኝ ከልቤ ቃሌንም ላከብር። የጊፋሩ ኮኮ ባንተ ልዩ ፍጡር የነቢ ሶሀባ ደፋሮ አቡዘር። በጨለማ ዘመን ጣዖት በደራበት በሽፍቶቹ ጎሳ አውቀት በሞተበት የበሳለ አእምሮ የእውቀት ችሎታ ባለቤት አረገህ አላህ የኛ ጌታ። ስትመኝ ከልብህ የነብይን መምጣት ከመካ ፈለቀ የቁርአን አባት። ወንድሜ ሆይ ተነስ አኒሴ ተነሳ፣ ዝለቅና ቶሎ ወደ መካ ጎሳ። የተባለውን ነገር አጣርተህ ተመለስ፣ ስለመጣው ነብይ ስለሚለው ሐዲስ። እባክህን ፍጠን ልቤ አላረፈም በማይረባ በማይረባ ጣዖት አልሻም መታመም እያለ ወንድሙን ባይኑ ተሰናብቶ ያለም ነበር እሱ እውነት ባለም ሰፍቶ። አኒስም አልቆየ ቶሎ ተመለሰ መልእክቱን አንግቦ እየገሰገሰ። አቡዘርም አለ መካምን አገኘህ ካለ ያየኸውን ንገረኝ አጣርተህ። የተባለው ነገር እውነት ነው የዛ ሰው ልብን ይመስጣል ካፉ የሚወጣው ወደ ጥሩ ነገር ይመራል በምክሩ። እውነት ነው ያ ያዘው ከቶ አልታየም፣ ኖሩ ምን ይሉታል ታዲያ፣ የሀገሩ ሰዎች አቡዘር ጠየቀ በደስታ ሊፈነጭ። ጠንቋይ ነው ይሉታል ንግግሩን ቅኔ፣ እሱ ግን ይመክራል በጽናት በሆኔ። አላጠገብከኝም ይዘህ የመጣኸው ቤተሰቤን ጠብቀን፣ ይሂጄ ልየው አለና አቡዘር ሲነሳ ለጉዞ፣ ተጠንቀቅ ወንድሜ አለው እጁን ይዞ። መካ አይፈልጉም ከጣሁት ሸሼ፣ መካድክን ካወቁ ሁሉም ተበላሼ። እሽታውን ገልጾ አቡዘር አመራ ወደ መካ ምድር ወደ ቁረይሽ ጎራ። እዛ እንደደረሰ ልቦ ያሰበውን መፈለግ ጀመረ ያን ናፈቀው ለመጠየቅ ፈራ። ጠብቆ ማጣቸው በማደሯ አዘነ ባይኑ ሳያያቸው። ከዛም ባመሻሹ ወደ ካዕባ አቅንቶ አንጥፎ ሊተኛ ሲል ልብሱን ዘርግቶ ሰይድና አልይ በዛ ጥግ ሲሄዱ አዩት ያን እንግዳ ተኝቶ መንገዱ። አንተ ሰው ተነሳ፣ እኔ ጋር እንደር ብለው ከቤታቸው ወሰዱት በፍቅር ጣስ ላይ ሲነጋጋ ጓዙን ጠቀላለ ባገይ ብሎ ወጣ ያን ነቢይ ከጅሎ ሰይድና አልይ ምንም ሳይጠይቁት ሳይነጋገሩ ነበር የተለዩት። አቡ ዘርም ሲዞር ሲፈልግ አምሽቶ መረጃም ሳያገኝ የሚጠይቀው አቶ ሄደ ከአእባ ጥግ ሊያሳልፍ ሌሊቱን ሳያይ በማደሩ እየከፋ ውስጡን ሰይድና አልይ ያን እንግዳ ሲያዩት ቤት አይደል እንዴ ትናንት ያደርክበት? ብለው እያወሩ ወሰዱት ሄድ ወደ ቤት። አልይን ማናገር ፈርቶ ለመጠየቅ ጠዋት ተነስቶ ወጣ ፀሐይ ሳትዘልቅ በከተማው መሀል ሲፈልግ ቆይቶ ሳያገኘው መሼ ሳያየው ሰንብቶ ደግሞ እንደ ልማዱ ሊተኛ ካባ ስር ሰይድና አልይ አዩት ሲሽከረከር ጠሩና ወሰዱት አሁንም ቤታቸው ጥያቄም ጠየቁት፣ ምን እንዳመጣቸው ከየት ነው የመጣህ ምን ስፈልገህ ነው መፍራት በእንግድነት ለሶስት ቀን ብቻ ነው ቃል ግባልኝ እና ልታመላክተኝ የመጣሁበትን እነግርሃለሁኝ። አልይም ቃል ገቡ፣ ስለ ሁሉም ነገር መናገር ጀመረ ጉዳዩን። አቡዘር እኔ የመጣሁት ነው ከሩቅ ሀገር፣ ነብይ ወጥቷል ሲባል መካ ምድር። የእሱን አስተምሮት ቁራ አልሰማ ነው እኔ የቆየሁት መካ ከተማ። አልይ ስለሆኑ ከሰለሙት አንዱ በጣም ደስ ሳላቸው ከአንጀት ተዋደዱ። አሉት እሳቸውም ሲነጋጋ ሌቱ፣ እወስደሃለሁኝ አንለበት ቤቱ እኔም ከፊት ሁኜ መንገዱን ስመራህ፣ አንተ በሩቅ ሁነህ ትከተለኛለህ። ሰው ከተከተለህ ለአደጋ የሚያበቃ ከመሰለኝ እኔ አንተን የሚያጠቃ ውሃ የምደፋ መስዬ ዝቅ ስል አንተ ታመልጣለህ፣ የማታውቅ በመምሰል ምንም ካልመጣ ግን እኔን ተከትለህ እገባሁበት ቤት አንተም ትገባለህ። ከዛማ ሌሊቱ አንድ አመት ሆነበት፣ በጣም ልቡ ጓጓ ነብዩን ለማግኘት። ሰይድና አልይ በጠዋት ተነስተው ቀጥ ብለው ሄዱ። አቡዘር ያሉትን በደንብ ስለሰማ ተከተል አልይን ምንም ሳያቅማማ። አንድ ቦታ ገቡ አጣርተው በፍጥነት። አቡዘርም ገባ አልይም በማየት አያቸው ያን ነብይ ኑር የተቀቡትን። በጣሙን ደስ አለው ሲያገኝ የሚሞቱን ብሎ ቀረባቸው አሰላሙ አሌይኩም። እሳቸውም አሉ አሌይኩም ሰላም። አሰላሙ አሌይኩም ብሎ የተሰማ አቡዘር ብቻ ነው ከነቢዩ እማ ከዛማ ዘለቀ ከትውልድ ትውልድ የኢስላም ሰላምታ ሆነ የሚወደድ። ረሱ የሚቀርበው ሁሉንም ነገሩት፣ ከወረደላቸው ቁርአን አስተማሩት። ከዛ ከየት መጣህ በማለት ጠየቁት፣ አለ ከጊፋር ነው እኔ የመጣሁት። የአላህ ችሎታው በጣም የላቀ፣ ዘሮቼ ሳይሰልሙ አንተን ያሳወቀ። ቀጠል አሉት ደብቅ ማመንህን አላህ እስኪፈቅድ ልናወጣ ሀቅን። አቡ ዘርም ሞቶ ሰዎች በዙበት፣ አላህን እንዲያምኑ ተጣራ በጩኸት። በድንጋይ ጣወቶች ልናምን አይገባም ሲል የሰሙት ሰዎች ደበደቡት በጣም። ደሙ እየፈሰሰ ሳላይ ተውት አባስ የጊፋር ኗሪ ነው። ኋላ እንዳንላቀስ ንብረታችን ሲያልፍ በእነሱ ድንበር ዘግተው ያጠቁናል፣ አቁሙ መዳፈር። ከዛ ትተው ሄዱ እዛ ወደቀበት። ሲነቃ ተጓዘ ረሱል ካሉበት። አቡ ዘር አታውጅ ብዬ መስለምህን ተናግረህ አጠቁ ሲያውቁ ማመንህን። እንዴት ብዬ ልቻለ፣ ሀቅ ተደብቆ ጣኦት በአደባባይ ሳየው ባይኔ ደምቆ አለና አቡዘር በቀጣዩ ቀን ወደ ካዕባ ሲሄድ ይዞ መንገዱን አየ ሁለት ሴቶች ስጦታዎች ይዘው። ጠየቃቸው ብሎ ወዴት ልትሄዱ ነው? ኢሳፍና ናኢላን ልንዘየር ልንሄድ ለአምልኮቻችን ስጦታ ልናወርድ። አለ አቡዘርም ለእኒያ ለመጥፎዎች በመካ አደባባይ ለዝሙት ሰሪዎች ጌታ በታምሩ ድንጋይ ቢያደርጋቸው ሸይጧን አስረስቶ ለዚህ አበቃቸው። ሲል በንዴ ጮሁ እኒያ ሁለት ሴቶች ደግሞ ደበደቡት የቁረይሽ አለቆች አቡዘርን አሉት የእኛ ረሱለላህ፣ በቃ አገር ሂድ፣ እዛ ነው የሚይሻልህ። ህዝቦችህን ቀስቀስ ጥራ ወደ ኢስላም፣ እንገናኛለን እውነት ስትለመልም። አቡዘርም ሄደ ገባ ወደ አገሩ፣ ነቢዩ ስለ እሱ ብለው መሰከሩ። ምድር አልተሸከመችም፣ ሰማይ አላጠለለችም፣ እንደ አቡዘር ያለ እውነተኛ እንደ በት በማለት አወሱ የእሱን ደፋርነት። አቡዘርም ሲደርስ ወንድምና እናቱን አሰለመ ነግሮ አሳውቆ እውነቱን። ለሀገሩም ሰዎች ዳዕዋ እያደረገ የእስልምናን ቁጥር በብዙ አሳደገ። ከዚያማ ሲሰማ መካ መለወጧን አስከትሎ ሄደ ሁለት ሶፍ ምዕመን አስለምና፣ ጊፋር ሁለት ልዩ ጎሳ በዳዕዋ አስልሞ ለጉዞ ተነሳ። ነቢዩም ተደንቀው ዱዓ አረጉላቸው፣ የጊፋርን ህዝቦች አላህ ይማራቸው፣ የአስለምን ጎሳ እንዲታረቃቸው ነበር። በዛን ጊዜ የተቡክ ዘመቻ በሀራራው ፀሐይ ተነስቶ ሽኩቻ ሲዘምቱ ሶሃቦች በፀሐዩ ደክመው ይጠራሩ ነበር ኋላ እያስቀራቸው። ኢማን ተፈተነ በተቡክ ጦርነት ድካምና ወኔ የተፋለሙበት አቡ ዘርስ ሲዘምቱ ስላልነበር አብሮ ቤቱ ሲገባ ቤቱ በጣም አምሮ ቀዝቅዞ ተውጎ አድርገውት ምቹ ጠበቁት፣ ዘና እንዲል ሁለቱ ሚስቶቹ። እሱ ግን ተነሳ ግመሉ ላይ ወጥቶ፣ ቀዝቃዛውን ቤቱን ያን ምቾቱን ትቶ፣ ሐራራውን ችሎ ግመሉን ኮልኩሎ፣ ደረሰ እነሱ ጋር ጀግና ልቡን ስሎ። ኋላ ፀሐይ ጠንቶ እጅጉን ሲከር፣ ግመሉ አልቻለችም መጓዙን፣ ባህሩር ወደ ኋላ አስቀረው አልቻለም ግመሉ። አቡዘር ዘገዬ ሶሀቦቹ አሉ ይደርሳል ከኛ ጋር ኸይረ ነገር ካለው በማለት አቀኑ ይህንን ተናግረው፣ ከዛም አለማረፍ መርጠው አንድ ቦታ ገና ቁጭ እንዳሉ በተርታ በተርታ በርቀት ሰው አዩ ያለ ግመል በእግሩ ሰሀቦች ማን ይሆን ብለው ተናገሩ። ረሱልም አሉ አቡዘር ይሆናል ብለው ተናገሩ። አላህ ያለውን ቃል አላህ ይዘንለት አቡዘር እንዲህ ብቻውን ይጓዛል ብቻውን ይሞታል የቂያም ቀን ብቻውን ይቀሰቀሳል እያሉ አወሩ ለሶሃቦቻቸው። ከዛም ተነሳሱ ወደ ዘመቻቸው። ጦርነቱ አልቆ ድል ተጎናጸፉ አገራቸው ገብተው በደስታ ከነፉ። ኢስላም ባለም ታውቆ እንደ ቆመ ስሩ ያ ትልቁ ነቢይ ወደ ሞት አመሩ። ከዚያም ባለተራ ሁሉም ተከተለ። በህይወት ያለውም ለዲኑ ታገለ። ተያዘ አቡዘርም ጭር ባለ በረሃ ምንም በሌለበት ምግብና ውሃ፣ ሚስቱን በመጨነቅ እምቧን ስትዘራ፣ ሰሚኝ አላቡዘር የውስጡን ሊያጋራ ለምን ታለቅሻለሽ ብሎ ሲጠይቃት፣ ከፍኖ ቆፍሮ የሚቀብር በማይገኝበት ስትለው፣ አቡዘር ተጽናኝ እውነት ነው ነብዩ ያሉት ቃል ይኸው ሊፈጸም ነው ብሎ አስታወሰ ነቢዩ ያሉትን። እንደሚቀብሩትም በዛ ያሉ ሙእሚን ስላሉ መንገዱ ዳር ላይ ወስዳችሁ ሰዎች ስታገኙ ቶሎ ሳያልፏችሁ ይሄ አቡዘር ነው የነቢይ ሶሃባ አቃብሩን በሏቸው ጩሁ በሚገባ። ከዛ አጠቡና ከፍነው ገላውን ወስዶ አስቀመጡት። እያዩ መንገዱን መጡ ብዙ ሰዎች፣ ከርቀት አዩአቸው። አብሯት ያለው ወጣት ሁሉን ነገራቸው። ተቀበረ አቡ ዘር በሙእሚን ስብስብ ነብዩ ያሉትን ሲያወሩ ሲያዳምጡ ከልብ። ሙእሚን ይቀብረሃል ያሉትን ሲሰሙ ለካኛ ሙእሚን ነን ብለው ተገረሙ። የአቡዘር ታሪክ ከሞላ ጎደል ነበር የዲን ፍቅሩ ይህን ይመስል። የአቡዘር ታሪክ ከሞላ ጎደል ነበር የዲን ፍቅሩ ይህን ይመስል። ስብሓን አላህ የሰሀቦች ታሪክ በጣም ይገርማል ጥንካሬያቸው ተስፋ አለመቁረታቸው በኢማናቸው ላይ ያላቸው ነገር፣ በዲናቸው ላይ ያላቸውን ጥንካሬ ስታዩ የእኛን ደካማነት፣ የእኛ ያለብንበትን ሁኔታ ትረዳላችሁ። ኢንሻላህ የሰሐቦችን የነቢያቶችን፣ የከሊፋዎችን፣ የታቢዮችን ፈለግ የምንከተል አላህ ያድርገን።